ፈጠራውን ይታገኛልክ በቃ አሁን እኮ አሁን አሁን አሁን ላንተ ማን ልጅ ይሰጣል? ን ልጅ ራሱ ይሰጣል ብለህ ነው? የለም በቃ ጊዜ ሄደ። በፊት እኮ ገና ወጣት ስለሆንክ ምናምን ነው። አሁን ሚስት አለክ፣ ልጅ አለክ፣ በዛ ላይ አረብ ሴት የምታገባ አይመስለኝም። መቼም አታገባም። አሰላሙ ዓለይኩም ወራህመቱላሂ ወበረከቱ። ሰላም ሰላም፣ እንዴት ናችሁ? በእያላችሁ በሰላማችሁ ብዝት ብዝት ይበልልኝ እንግዲህ ማለት ነው አቶ ሠኢድ የሰራውን ቪዲዮ አይታችኋል ብዬ አስባለሁ። የመን ገብቷል። እንግዲህ የመን የገባበት ምክንያት ደግሞ አንደኛ አንድ አንድ ነገር ትዳር ፈልጎ ነው ማለት ነው። እንግዲህ ሲመስለኝ፣ እዚህ ያሉት ሴቶች ካልጠጣንልህ፣ ካልሞትንልህ፣ ካልተሰቀልንልህ፣ ካልተገለበጥንልህ፣ ካልተዘቀዘቅንልህ ሲሉት በቃ አስጠላው መሰለኝ መፈቀል ስለዚህ ለማፍቀር ወደ ሁለተኛ ሀገሩ ሂዷል ማለት ነው። ያው ማለት እየተፈቀረ ሁሉም ፈላጊው ሲበዛ እስኪ ከመፈለግ መፈለግ ይሻላል መሰለኝ ብሎ ሊፈልግ ሂዷል ማለት ነው። እና በነገራችን ላይ ከኔራ ሳይወርድ ተይኝ ልኑርበት ይላል። ግን ከኔራ ሳይወርድም ስሜን ሳጠራ መስራት አትችልም እንዴ ወይ በቃ ከእኔን ሳያነሳ አይሰራም። ለምንም ነገር በቃ እንደ ቅመም እኔን ጠብ ያደርገኛል ማለት ነው። ለማንኛውም እስኪ ቪዲዮውን እንየውና ሳይድ ምን እንዳለ እንግዲህ። ከአቶ ከጓደኛው ጋር ነው፣ ምንትናስባለኝ ከጓደኛው ጋር ነው እንግዲህ ቪዲዮ የሰሩት። እኔ እንደውም ይሄዳል ብዬ አልጠበኩም ነበረ ወደ የመን ሂዷል ማለት ነው። እና በዚያው አጋጣሚ የምን ያላችሁ ቤተሰቦቼ እንደ ቤተሰብማችሁ ጓደኞቼ የምወዳችሁ የምትወዱኝ አላይጠብቃችሁ የምወዳችሁ ብቻ ሳልሆኑ ሁላችሁም አላይጠብቃችሁ የተከተለችኝ ህይወቴ እንዳልኖር ላገባቸው አሰብኩትን ሴቶች እንዳላገባቸው፣ ልክ ዛሬ ይህችን አገባለሁ ብዬ ሳወጣ እሷ ጋር ነች ይከለከለችኝ ነው። እና በአጠቃላይ ኢትዮጵያ ውስጥ በጭራሽ በቃ ልተኛለኝ አይደለም እሷ ልተኛለኝ ሀሳብ የላትም ወይ እጅ ልሰጥ ከኔጋ ታርቃ ከኔጋ ለመኖር ሀሳብ የላትም ወይም ደግሞ ዝም ብላ ከህይወቴ ውስጥ ወጣ እኔ አግብቼ እንድኖር የሚል ሀሳብ የላትም ማለት ነው። እና ስለዚህ በቃ ማግባትም አልቻልኩም ማለት ነው። አንዷን ስታባራት አንዷ ትመጣለች፣ አንዷ ስታባራ አንዷ ትመጣለች። እናገባዋለን ብሎ ይመጡት ማለት ነው። እና ለመምጣትም ያሰቡት እኔም ላገባት ያሰቡ ካለ ይህን ቪዲዮ ስታይ እሱም እያታስቀምጠንም አትለቀንም። ሮዛ ምን የመሰለች ችንጉ ምሰች ቆንጂ ሄልጅ ህዝብ በሙሉ ይወደዳት። ሌላ ነገር ሳይሆን የቅናት መንፈስ ነው። የቅናት መንፈስ ሁለት ቦታ ይካፈላል። እሱ መጀመሪያ የተነሳበት ሰውየው እና ሁለተኛ ሁለተኛ ምን ይባላል? ጠፍቶኛል በአማርኛ ማለት ነው። ያ ሴትዮዋ ላይ የተነሳው ሁለት ነው፣ በአጠቃላይ መንፈሶቹ ማለት ነው። የቅናት መንፈስ እንደዚህ ነው። መጀመሪያ እሷ ሳይሆን እሷ በንዴት ከአንተ ጋር ለማይለያት ስለፈለገች ልጆችን ሁሉም ነገር ሽጣ ምናምን ሽጦ ሄደች። የቅናት መንፈስ የለያትም። በዛን ጊዜ አንተ ጋር ነው አለ ቅናት መንፈስ እየፈለግ ምሳ ስንት ጊዜ ነው ወደ የመን ራሱ ተመለስ፣ ከአንተ ራሱ ስንት ጊዜ ነው አደንሰና ምናምን መሀል ብዙ ጊዜ ሄድኳ። አሰላም አለይኩም ረፍቱላ በረካቱ። ውድና የተከበራችሁ ቤተሰቦቻችን ሰላም ሰላም ብያለሁ፣ በያላችሁ በሰላማችሁ በዝት ይበል እያልኩኝ እንግዲህ በቃ አሁን ያለሁት ኤርፖርት ነው ሊሄድ ነው። ሰላም ብላችሁ እስኪ አሰላም አለይኩም ውድና ተከበራችሁ የኤስ ቢ ባባ ቤተሰቦች፣ እንግዲህ ዛሬ ሠኢድ ይሁ ጭራሽ አሁን ወደ አዳም ወደ አደን ወደ የመን ሊሄድ ነው። ለምንድን ነው የሚሄደው? እንግዲህ ለምንድን ነው የሚሄደው ወደ የመን? እንግዲህ ሱመያ የሆነች ሴት ጋር እኔ ያገባለሁ ብዬ እንትን ስል ሮጣ ትመጣና ተስፈራራቸዋለሽ። ምን እንደምትላቸው አላውቅም። ሀሳባቸውን ይቀይራሉ ማለት ነው። አሁን ጊፍት በነገራችን ላይ ማለት እኔ አይደለም ሀሳባቸውን ማስቀየረው፣ እውነት ለመናገር ከሆነ ማንም ሴት የፈለገው ማለት የፈለገው አላህን ብትፈራ የፈለገው በቃ ማለት ጥሩ ሴት ናት ብትባል ሰው በማይወደው ሰው ነው የማይቀር ነው በነገራችን ላይ አንድ ሰው ባሌ ብላ ልጆች አባት ብላ የምትወደውን ባሏን ላቀናበት አትችልም። እኔ ማንም ሴት ረሷማ አትቀናም ቢሉ አላምን። ምክንያቱም ይሄ እኛ ፈልገን በብር የምንገዛው ወይ ደግሞ በብር የምንሸጠው አይደለም፣ ያኔ ሱብሃነላህ ከአላህ የተሰጠን ነው አይደለም ይቅር እና እኛ የሰው ልጆች በኒ አደም ይቅርና ማለት ከምን እንደሚባለው እንሰሳ ነው። ከእንሰሳ እንሰሳ እንኳን ማሰብ አይችልም አእምሮ የለውም የሚባል እንሰሳ ፍጥሩ እንኳን ይቀናል የራሱ የሆነችን ነገር አሳልፎ መስጠት አይችልም። አይደለም እኛ ሰውን የሚያክል ነገር ማገናዘብ ማሰብ የምንችል ማለት ነው። ሁለተኛ ነገር ደግሞ ማንም ሰው የሆነ ነገር ካልሆነ ሁለተኛ ሚስት መሆን ማንም አይፈልግም። ወይ በአጋጣሚ ሳይነግራት ዋሽቷት መሆን አለበት ሚስት የለኝም ብሏት ትገባበታለች። ከዛ ልክ ሚስት እንዳለው ስታውቅ ደግሞ እንዴት ብላ ትወጣለች አደለ? ስለዚህ ሁለቱም እየተቃጠሉ ይኖራሉ ማለት ነው። እንጂ ማንም ሴት ባል ሚስት እንዳለው ልጆች እንዳሉት አቃ ያለምንም ነገር ዝም ብላ ብድግ ብላ ሄዳ አትጋባም። የሆነ ኬዝ ይኖራታል በራሷ ማለት ነው። ሁለተኛ ሚስት የምትሆንበት ምክንያት ሊኖራት ይችላል። ከዛ ውጭ ግን ማንኛውም ሴት ባሏ እንዲያገባ አትፈልግም። ማንኛውንም እዚች አዶንያ ላይ ያለ ሰው በሙሉ ማንኛውም ሴት ሁለተኛ ሚስት ሁለተኛ ሶስተኛ፣ አራተኛ እያለ እንዲቆጥርባት አትፈልግም። ለማንኛውም ማለት ነው። ማንኛውም ሴት ፍቃደኛ አትሆንም። ተገቢዋም ባለቤቷም ማለት ነው። በተረፈ እንግዲህ ሱመያ ምን እንደምትላቸው አላውቅም። ላልከው እኔ ምንም አላቸው። እኔ መቼም እሺ ሮዛ ጓደኛ ስለሆነች ነው መቼም የሄድኩትን ሴቱ በነገራችን ላይ እኮ እንደ ሴቶች እልክ ይዛቸዋል። እንዳታገቡት ግን ያገቡል። እኔ እንዳታገቡት አይደለም። እኔን እኮ እንደዚህ እንደዚህ አድርጎኛል፣ አይሆናችሁም ብል እንደዛ ከሆነ ለምን አርፋ አትቀመጥም ብለው ነው መተው፣ እንደው የሚያገቡክ ማለት ነው። እንደዛ በመጥፎ ነገር አስበው ከሆነ እኔ አይደለም እንደውም እኮ አላወራሁም እኮ አንተ አንተ አላር እንዴ ሴት ባገኘ ቁጥር እያወጣ የምታሰድበኝ፣ እኔ እንኳን አልተማረርኩም? ጭራሽ ተማረህ ምናምን ታወራለን። እኔ እንኳን እየወጣክ እያሰደብኝ እኔ ማለት አይደለም ይቅርን። አይ ግን ማለት ነው እናንተ ልዩነት አይደለም በቻና ላይ ላስተደብክ የማገኛቸውን ሴቶች እንኳን ስላንተ እንዲህ እንዲህ ነው ብዬ አላወራም። ነው ሚስትክ እንደነበርኩ እናገራለሁ፣ እንዳገባህብኝ ብኝ እናገራለሁ። ይሄ ማንም ፀሐይ ያወቀው ዓለም ይወቀው ነው የሚባለው? እንደዚህ አይነት ነገር ነው ገብተዋል። አሁን አሁን በአንተ ቤት አሁን እኔኮ እኔ ማለት በጣም የሚገርመኝ ነገር ምንድን ነው ለምን የኔን ስም እንደምጠቀም ማለት አሁን ሰው ምንድ ይመስላቸው አማርሬ አገር ለቃ የርቅ ኮነ ይመስለው፣ ግን እርግጠኛ ለራሱ ጉዳይ ለሆነ ጉዳይ ልታገባ የሚሆን ለምን የሚሆን እኔ አይደለም እኔ ብመጣ ራሱ ተማራ አትሄድም። እኔ እኮ ገና ያገኘሁት እንትና ጋ፣ በነገራችን ላይ ቤዛ ጋ፣ ምናልባት መጀመሪያም ድራማ ለድራማ ቢጤ ይሆናል፣ እንደዛ ሸዋሸዋ ስትሰሩት የነበረው እንጂ ልጅቷ እንትን ነች። ሮዛ ደግሞ እሱን አላቅላችሁ እኔ ከመሀላችሁ ወጥቻለሁ። ራሳችሁ ናችሁ። አንዴ ፕራንክ ነው አንዴ ምናምን ነው እያላችሁ ትጃጃሉ የነበረው። ሁለተኛ ደግሞ እኔ ሰላም አልሰጠኝ ብላለች ምናምን አትበል። ለዚህ እኔ ያክል ሁለቴ ስለመጣው ሰላም አልሰጠኝ ብላለች። መሄድ ስለፈለክ ብቻ ሂጅ ያለው ብትል እኮ ምንም ችግር የለውም። ማንም ለምን ሄድክ የሚል የለም አር ለሚቅርና አሁን ላጤ ሁነክ ልጅቷን አግብተሃት ገና ገና ምንም ገና በሰርጓን ሳታጣጥማር ተነስተ ብን ብለህ ከሄድከው፣ ከዛ እኔ እንኳን ኢትዮጵያ ውስጥ ኛ ስንት ወር የተቀመጥከው ዛ ግን እሷን እየፈለኩ ነው በማለት ሰበብ ማለት ነው። እኔ ግን ኢትዮጵያ ውስጥ ምክንያት አገኘ ልጅ ነው ምናምን እሱን እየፈለኩ ነው ብለ አንዴ አንዱ ጋር ስትፋጅ ስትጣላ ምናም ስትተራመስ ቆይተ መጣ ምክንያቶች አንፈልገው የኔን ስም ለመጠቀም ማለት ነው። እኔ ነኝ እንደውም መክሰስ ከተባለ እኔ ነኝ፣ አንተ መክሰስ ያለብህ ባለፈው ቪዲዮ ስለቅ መልሳ ምን አለች? እዛም ድረስ ስትሄድ በቃ እቺ ሰው እንዳገባ ወይ መታራሶ መታታረቅም ወይም ደግሞ ሌላ እንዳገባ አትፈቅድም ትልቅ ችግር እየፈጠረች ነው ስለዚህ ግዴታ እኔ መሄድ አለብኝ አሁን ሱመያ ጀግና ጀግና ብሎ ሲያጀግኑሽ በቃ እየመጣሽ ላገባቸው ብላችሁ ሴቶች በሙሉ እያባረርሽብኝ ነው አይደል አሁን እውነትም ጀግና ከሆንሽ ነይ እና የመን የመኒ ነው የማገባው አባራይ ተስዋል አሁን መላዘም ተረ ጀግና ከሆንሽ አዎ ለዘም አዎ ዛሬን አዎ የመኒ ዛሬ ነገር ሳልል አገባለሁ ላገባ ነው የምሄደው፣ ትያለህ ብቅ ብለህ ይሻላል። ምክሩን ተው፣ ቻው በቃ። አሁን ሰዓት የለኝም ሰዓት ሄዶ ብያለሁ። ወንድ ከሆነች ትምጣ በቃ። የእዛኔ ትከልከለኝ፣ ተው በእውነት እሷ እንደውም አሁን በአሁኑ መታ ከከለከለችኝ ሳላገባ አሁን ላገባ ያልኩትን ሰርግ ወይም ደግሞ ሚስት እንትን በሆነ ነገር እንትን ካለችብኝ እኔ ካሁን በኋላ እንደውም አላገባም። በቃ እሸልማታለሁ እንደውም እሷም ማለት ነው እና እስከ መጨረሻ ከኛ ጎን ሁኑ። አሁን እየሄድኩ ነው። ኤርፖርት ነው ያለሁት። ባይ ባይ። እና አሁንም ድሮም እዚሁ ነው ሚስት ያገባሁትም፣ ለመጀመሪያ ጊዜ ማለት ነው። ልጆች የወለድኩት እዚህ ነው፣ ለመጀመሪያ ጊዜ ማለት ነው። አሁንም ደግሞ ለሁለተኛ ጊዜ ሚስት የማገባው እዚህ ነው፣ ለሁለተኛ ጊዜ ልጆች የምወልደው እዚህ ነው። ለዛ ነው የመጣሁት። እንግዲህ እንደነገርኳችሁ ያሲንግ ያለውን አንዳንድ ቪዲዮችም አይታችሁ ከሆነ ከዛ ኤርፖርት ላይ ቀረጽኩትን ስመጣ ምናምን ነገር አለ፣ አዲስ አበባ ምን ብዬ ነው የመጣሁት? የመን የመጣበት ምክንያት እንግዲህ ሱመያ አላስቀምጥም አለችኝ። ዘታቃለ እየተከተለች ልክ እኔ በቃ ወይ መታ አትመጣም፣ አልታረቀችኝም፣ ወይም ቀርታ አልቀረችም፣ እስከ መጨረሻው እንለያይ አላለችም። የቅናት መንፈስ ይሁን የቅናት ምንድን ነው ያለው፣ ጀግና ጀግና ሲሉሽ እየተከተልሽኝ፣ ያልቅ በነገራችን ላይ እውነት ለመናገር ከሆነ እንደውም ተየው የሚል ነው ይበዛው። የማትመለሽ ከሆነ ተው ህይወቱን ይኑር ነው። እኔ እንዳንተ ኮመንት ላይ ሠኢድ እንዲያደርግ ቢሉ ማድረግ መሰለህ? አንተ ልክ ሠኢድ ሰራችባት ሲባል ሠኢድ ተሰርቶባታል ብለህ እንዳመጣኸው፣ እንደውም ሂጂ ተመለሽ የሚል ነው ይበዛው። በእርግጥ ቤተሰቦቼ እኔ ለዚህ ያክል ለምን እኔ ኮመንት ላይ እንደዚህ ተባልኩ ብዬ አላደረግም፣ እንዳንተ ማለት ነው። ምክንያቱም እዚህ ጋ የምኖረውን ህይወት ኔ የማቀው ዩቱብ ተመልካቾቼ፣ በጣም የሚያከብሩኝ ወዳጆቼ፣ የምወዳቸው በቃ የሆነ ስህተት እንኳን ስሰራ በጣም በፍቅር ወላሂ፣ ሱመያ ይሄ ነገር ዛሬ ትክክል አልሰራሽም አስተካክይ የሚለኝ ብዙ ነው። እና ይህን ነገር ደግሞ ኔ በጣም ነው የምወደው። እንደዚ አይነት ሰው ማጣት አልፈልግም። ለምን እንደዚህ አስተካክይ የሚሳደቡ እንዳለ ሁላ አስተካከይ የሚለኝ በጣም ብዙ ነው ያለው። ስለዚህ እነሱ ስላሉኝ አከብራቸዋለሁ፣ ወዳቸዋለሁ፣ ወዳቸው አለው ግን ስላሉኝ አልመጣም። ሂጂ ስላሉኝም አይደለም አት ሂጂ ስላሉኝም አይደለም። እዚህ ጋር ቤተሰቦቼ የማቀርብላቸውን ነገር ነው የሚያውቁት ማለት ነው። ስለዚህ እኔ ደግሞ ምናልባት ያላቀረብኩት ነገር ሊኖር ስለምችል እነሱ ስላሉ ብቻ ብድግ ብዬ ካንተ ጋር አልመጣም።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 ሁለተኛ ደግሞ አቶ ሳይር ተብዬው ማለት ነው። ምንድነው ሲፈጠር የሚመክር ሰው ራሱ ያለ አይመስለኝም። ለዛ ነው እንደዚህ አንዴ መተከ እዚህ እዚህ ሆነክ አብዱላህ አለ እንደዛ ሆነክ እንደዚህ ሆኑ እንደዚህ ሆኖ በቃ ማለት የሆነ መስመር መስመር በጣም መስመር ስታል። ይሄ የቅናት ምናምን ሳይሆን እውነት ነው የምትለቀውን ነገር ነው ነው የማወራው መስመር ስታል በጣም መስመር ግን ብትዝ ለምን ብታገባ እንኳን መጀመሪያ መረጋጋት ያለብህ አይመስልም። ሁለተኛ ነገር ደግሞ እዚህ ለመጀመሪያ ጊዜ ያገቡት እዚህ ነው። ለሁለተኛ ጊዜም ገና እዚህ ገና ምናምን አገባለ ምናምን ትላል። ሲፈጠር ነው የታገኛልክ በቃ አሁን እኮ አሁን አሁን አሁን ላንተ ማን ልጁ ይሰጣል? ምን ልጁ ራሱ ይሰጣል ብለህ ነው? የለም በቃ ጊዜ ሄደ። በፊት እኮ ገና ወጣት ስለሆንክ ምናምን ነው አሁን ሚስታለክ ልጅ አለክ። በዛ ላይ አረብ ሴት የምታገባ አይመስለኝም፣ መቼም አታገባም። ይሄን ያው ሮዛ እዚህ ሆና ካልመጣክ መርዝ ጠጣለው እንድትልክ ነው እርግጠኛ ነኝ። እኔ ለእሷ ማስፈራሪያ የተሰራ ቪዲዮ ነው። ለእሷ ማስፈራሪያ የሰራውን ቪዲዮ ግን እኔ ስም መግባት አለበት። ወንድና ትምጣ እየተከተለች አላስቀምጠኛለች አማረረችኝ ይላል እንዴ። አውዝ ቢላ ምን ሸጣምረሽ አንተ ነው እንኳን አላል እኔ እንኳን ወጥቼ አማረረኝ መኖር ያጣሁ ምናምን አረኩ እየተደበቅኩኝ የኖርኩኝ አንተ ምን አይነት ሰው ነክ እንዴ አንተ እንደኔ ተደብቀህ ብትኖር ምን ልትሆን ነው ወተን ው የምትለው ው ያዙኝ ልቀቁኝ የመንግስት ያለ ድረሱልኝ ነው የምትለው አረ ቢስሚላ ሲፈጠርኝ አልመጣም እንኳን ይቅርና እዛ አንተ ገና ገና ለገና አንተ ልታገባ ነው ብዬ በአንተ ቤታውን እዛ ትመጣለች ብለህ ሀስበህ ነው እዛ መጥቼ ምናምን አረቧን መጥቼ እንዳታገቢላት። እነሱ እኮ ጣጣ የለባቸውም። አንዴ አታገኝም እንጂ ካገኘክ እና ካመነች ምንም ችግር የለባትም። ሁለተኛ በመሆን ግን አታገኝም። ሲያምርህ ይቀራል። መቼም አታገባም። መቼም ማለት ነው አረብ ሴት ላልከው መቼም አታገኝም ዝም ብለህ ነው እንደው ጊዜ የምታባክ ነው። እዛን የመሰለች ልጅ ህዝብ የመረጠልኝ ምናምን ሲፈጠር አንተ መጀመሪያ ማግባት ቆንጆና ስለተባልክ ነው እንጂ ፈልግሃትም ወድሃትም አይደለም። እሷ ለአንተ ብላ ህይወቷ ልሰዋ አልነበር እንደ እሷ ለአንተ ብላ ለህይወቷ በእኔ ምክንያት የሆነ ነገር ሆነ እኮ ብላ የራሷን ነፍስ ነፍስን የሚያክል ነገር እሱ በእኔ ምክንያት የሆነ ነገር ሆኖ እኔ አልኖርም ብላ ነው እንግዲህ የጠጣችው ማለት ነው። አንተ ግን አግብኝ እንኳን ብሎ ማሳመን አቃተህ። የፈለገው ሺ ጊዜ ጓደኛ ብትሆን የፈለገው ነገር ቢሆን የእውነት ብትወዳት ኑሮ የእውነት ብትፈልጋት ኑሮ አሳምነት አገባት ነበር። ግን ቆንጆና ስለተባልክ ብቻ ቆንጆ ከሆነችማ ላግባት አልክ፣ እምቢ ያለች ሄድክ። በቃ እርግጠኛ ነኝ ቪዲዮ ሰርቶ ስጨርስ እምትለያዩ ነው ይመስለኝ። እንደዚህ እንደ እንትን እንኳን ወይ እንገናኝ ምናምን እንኳን እምትል አይመስለኝም። በስነ ስርዓት ሽማግሌ ልከህ አባት አላት ቤተሰብ አላት ጠይቃ አልጠየክም። ስለማትፈልግ ነው። አንተ መጀመሪያም አልወደድካትም፣ እሷ ናት የወደደች ካይ ለዚህ ነው ትቅርበት ያልኩት ማለት ነው። ሁለተኛ ደግሞ እዛ እንደ ፍጥርጥር እንደ ፈለግክ መሆን ትችላለህ። አግባ፣ የራሱ ጉዳይ፣ ማግባት ትችላለህ። ግን የኔን ስም እኔ ስሜን ባጠረው ላ በጣም ነው ደስ የሚል ከቻልክ ማለት ነው። ስሜን አትጥር። አማራኝ ምናምን ይላል እንዴ! እያሰደበኝ እንኳን እኔ ዝም ብያለሁ። እኔ እስኪ አንተ ይህንን ብላኛለች ይህን እንደዚህ ያስብላኛለች እንደዚህ ያሰድባኛለች አንተ መሮኝ እየተከታተለች መቀመጫ አሳጣችኝ ብለክ ያወራሁ እኔ አንተ በሴቶች እንደምታሰድበኝ አንተን እኔ በወንዶች ባሰድብማ ው ነው የምትለው። አስገደ ልታስገድለ የነበረ ነው የምትለው። እንደ ለማንኛውም አታገኝም። እኔ በዚህ ሰዓት ማለት ነው እውነት ለመናገር ከሆነ። በዚህ ሰዓት እንኳን ይቅርና አንተ እንዳሰብከው ትንሽዬ የቤት ልጅ ምናምን ማለት ነው መንገድ ላይ እንኳን ያሉ ሴቶች የሚያገቡ አይመስለኝም። ዝም ብለህ ነው የምትለፈው፣ ዝም ብለህ የምትለፈው። ለማንኛውም መመጣ እንዳይመስልህ እኔ አልመጣም። አሁን ያው ሮዛን መምጣት ስለምትችል ከፈለገች እሷ ትከተልክ፣ እሷ ትከተል። መልዕክቱ ለእሷ እንደሆነ ገብቶኛል። የኔ ስም ቢገባበትም ማለት ነው በእሷ ምክንያት ነው የሄድኩት ላለ ማለት ነው ግን ችግር የለውም። እሱ አይመለከተኝም። ለማንኛውም እኔ በርክ ቁጥር የሆነ ሀገር በየርክ ቁጥር ሰው እንዲያዝንልክ ሰው የሆነ ነገር እንዲልክ በሷ ምክንያት ነው እያልክ ስሜን አታንሳ። አንተ ገና አሁን እዛ ሄደክ ሚሊዮን ምናምን ብር ከፍለ ልታገባ ማለት ነው፣ መቼም አታገባም። መቼ ሚሊዮን ምናምን ብር ከፍለ የቤት ልጅ ምናምን ልታገባ መቼም አይሳካልም። ዝም ብለ ሲፈጠር የሚሰጥ እራሱ የለም እንደተመኘክ እንደዚሁ ትሞታለህ፣ ትሞታለ እዛው ሆነህ ማለት ነው። እዚህ መጣ የልቀት ወይ የመጀመሪያው አመልሰ ብትኖር ይሻላል፣ እንደሱ ይሻላል መሰለ እሷ አብዷ ትሻላለች ከሌሎቹ ቢያንስ እያበደችን ቢሆን አብራ ትኖራለች። ለማንኛውም እኔ ስሜን ባለፈውም ተናግሬ የነበረ ከሌሌ ማለት ተይኝ ትላለህ፣ ግን እማትተወኝ አንተ ነው። ከቻልክ ስሜን አትጥራ በሷ ምክንያት በሷ ምክንያት በራስ ጥፋት በራስ እንትን ነው የሄድከው። የሄድከውም ደግሞ እርግጠኛ ለማግባት ከሆነ ማግባት ስለፈለክ ነኝ። መጀመሪያም ሲፈጠር ከድሮ ጀምሮ እዚህ ውስጥ ታትሞ ተቀምጧል፣ የማግባት ፍላጎትክ። ስለዚህ እኔ ጋ ስለሆንክ አይደለም ሮዛ ጋ ብት እሺ ብትልህም መሄድ አይቀርም ብታገባ። ለምን በቃ አረብ ለማግባት እዚህ ውስጥ ስለታተመ ማለት ነው። እዚህ ውስጥ ያለ ነገር ደግሞ ማውጣት አትችሉ። እሷን ብታገባት መሄድ አይቀርም ግን እንቢ ስላለችህ እቺ ምክንያት ለመጠቀም ነው። በሷ አልክ ነው እንጂ መጀመሪያ እኮ አረብ ሴት ሊያገባ አልነበር ምናምን እንዲባል ማለት ነው። በቃ እኔን ማስገባት ስላለብን ነው ጨፍልቅ ምናምን ነገር። ለማንኛውም እኔ አይመለከተኝም፣ እንደ ፍጥር ጥርህ የራስ ጉዳይ። እዛ ለማያቅ አውራ እኔን ስመንትና ትበል አታንሳ ስሜን ለማለት ያክል ነው። እንግዲህ በተረፈ ውዶች በጣም ነው መወዳችሁ፣ በጣም ነው ማከብራችሁ። አሰላሙ አለይኩም ወራህመቱላ በረካቱ